በአዲስ ቪዲዮ መተናል። በአዲስ ቻሌንጅ ቪዲዮ መተናል። የዛሬ ቪዲዮችን ምንድነው? ስፖርት ፑሻፕ ስፖርት ተሰርተን ማለት ነው። ፑሻፑን የተሸነፈ ሰው ሰርቶ በቃኝ ያለ ሰው ይሄ ሙሉ በአንድ ሻት መጠጣት ነው። ሳያውቀው ሳያውቀው መተፋፈር ምናምን የለም። ያው ቪዲዮ ይቀርጻል። እምቢ ማለት አይቻልም። አብራችሁ ማን ጀምር፣ ልዩ ግባ

ብለው ነገር የለም። እን እኔ አስረስም ደውዬ ማስመጣት አለብኝ። ከተሸነፍኩኝ እኔ ጠጭልኝ

አንተ ደግሞ በትንሽ በትልቁ ታለቃቅሳለ። አረ እባክህ አቢቶ፣ የእናንተን አቀራረጽ ማን ነው የሚባለው? ቲክቶከሮች እነዚህ ወፍጮ ቤት ምናምን የሚሰሩት ግንባ ግንባሩ ጋር መጥቶ

ልምሮ ከፈለገ ከአሁን በኋላ ራሴን በምንም ከአንተ ጋር አላወዳድርም ኧረ የምትል ከሆነ እኔ እንደዚህ የምል ሰው ነኝ። ከአሁን በኋላ በማንኛውም ነገር በማንኛውም ነገር አምሬ ነው ከአሁን በኋላ በማንኛውም ካሜራማኑ ግን ይለያል ይለያል።